ሳይንቲስት ሚዲያ ጠቅላይ ሚኒስትር አብይ አህመድና ከዲቭ ኢስማኤል ፓሻ። አብይ አህመድና ከዲቭ ኢስማኤል ፓሻን ምን አገናኛቸው? ምንስ ይለያቸዋል? ኢትዮጵያ በታሪክ አይታ የማታውቀው የብድር ጫና፣ የኑሮ ውድነት፣ የሰላም እጦት ውስጥ ትገኛለች። በተለይም በ2025 እንደ ኤሮፓውያን አቆጣጠር? ዕዳዋ 112 ቢሊዮን የአሜሪካ ዶላር በደረሰበት በአሁኑ ወቅት ስለ ሀገሪቱ የሚጨነቅ ኢትዮጵያዊ ሁሉ ሊያነሳው የሚገባ ጥያቄ ያለፉ ሰባት ዓመታት እንደምን አለፉ የሚል መሆን አለበት። በመጽሐፍ ቅዱስ የብሉይ ኪዳን ሃይማኖታዊ ትርጉምም ሆነ አሁን ባለው የከፍተኛ ትምህርት ተቋማት ስርዓተ ትምህርት ሰባተኛ ዓመት ልዩ ትርጉም አለው። በክርስቲያኖች አስተምህሮ በመጨረሻው ዘመን ይመጣል ተብሎ የሚጠበቅ ሰባት የመከራ ዘመን አለ ይባላል። ሰባት የፍጹምነት፣ የእረፍት፣ የእዳ መሻር ወዘተ ቁጥር እንደሆነ የሚናገሩ አሉ። በኢትዮጵያ ለውጥ መጣ ከተባለና ጠቅላይ ሚኒስትር ዐቢይ አህመድ ወደ ስልጣን ከመጡ ያሉት ሰባት ዓመታት ለጥቂቶች የደስታና የከፍታ መሆኑን ያክል ለመላው ኢትዮጵያውያን ታይቶ የማይታወቅ የሞት፣ መፈናቀል፣ ስደትና የከፋ ችግር ዘመን ሆኗል። ንጉሥ እንደመሆን ትንቢት ተነግሮኛል የሚሉትና ራሳቸውን እንደ ንጉሥ የሚቆጥሩት ዐቢይ አህመድ ራሳቸውን የማይገሰስ የሥልጣን ባለቤት አድርገው ዙፋን ላይ ከሰየሙ ሰባት ዓመታት አለፉ። አገሪቱን በቤተ መንግሥት፣ በፓርኮች፣ በብልጭልጭ መብራቶች፣ በሰፋፊ ጎዳና በመገንባት አዳዲስ ባለሀብቶችን በመፍጠር የብልጽግና ባለሥልጣናትንና የጥቂት ደጋፊዎቻቸውን ኪስ እያደለቡ ይገኛሉ። ይህ ሁሉ ሲሆን የገንዘብ ምንጫቸውና ገንዘቡንም የታደረስከው አትበሉኝ ሲሉ ተደምጠዋል። እጅግ በተለጠጠ ሁኔታ ደግሞ በዲጂታሉ ዓለም ከአፍሪካ ቀዳሚ መሆን ይገባናል በሚል ሕዝብ የሚበላው አቶ ሲሰቃይ፣ የብልጽግና ደሴት ነዋሪዎች በአዲስ አበባ ሰማይ ላይ የጠቅላዩን ፎቶ በድሮን ትርኢት እያሳዩ ሲዝናኑ ታይተዋል። ይህንንም ፕሮፓጋንዳ በማድረግ በዲጂታል ዓለም ቀድሜ ያለሁ ብሎ የብልጽግና አጃቢዎቹን እያስፈነጠዘ ነው። ሕይወት ማዳንን በሚያክል ክቡር ሙያ የተሰማሩ የጤና ባለሙያዎች ራበን ብለው አደባባይ ወጥተው ሳለ ለነሱ የተሰጠ ምላሽ ሳይኖር በዓለም የመጀመሪያው መሪ ሆኖ ወደ ጠፈር ለመምጠቅ በዝግጅት ላይ እንደሆነ እየተሰማ ነው። መሽቶ እስኪነጋ የዛሬን እንዴት ውላለው በሚል ጭንቀት ላይ ያለን ህዝብ እየመራ እሱ ከሀሳብም አልፎ ጠፈር ላይ ልንሸራሸር ነው የሚል ብሽሽቅ ውስጥ ገብቷል። የብልጭልጭ ፕሮጀክቶቹን፣ የጦርነት ወጪውን፣ እንዲሁም በሌብነት በገፍ የሚዘገነው የአገሪቱ አንጡራ ሀብት ከየት ተዘግኖ የት እንደሚበተን የሚያውቅ የለም። በህዝብ ስም የሚበደረው ገንዘብ ምን ተይዞ እንደሚመጣ የሚመሰክር አልተገኘም። በቅርቡ ይፋ በሆነው የስታስቲካ መረጃ በ2025 የኢትዮጵያ የውጭ ዕዳ መጠን ወደ 112 ቢሊዮን ዶላር ሆኗል። አብይ ወደ ሥልጣን ሲመጣ ይህ አሃዝ 22 ቢሊዮን 200 ሚሊዮን የአሜሪካን ዶላር አካባቢ እንደነበር መረጃው ያሳያል። ታዲያ ከ110 ቢሊዮን ዶላር በላይ ያደገው ብድር ከየትኛው ገቢ በምን አይነት መንገድና መቼ እንደሚመለስ አይታወቅም። ደግሞስ ምን ያክል ተበደረ፣ ለምን ጉዳይ አዋለው፣ ሂሳቡ ይወራረዳል ወይ ለሚሉት ጥያቄዎች መልስ ለመስጠት ፈቃደኝነቱ መኖሩም አጠራጣሪ ነው። በዚህ ዝግጅት ጠቅላይ ሚኒስትር ዐቢይ አህመድ ከከዲቭ ኢስማኤል ፓሻ ጋር ያላቸውን ተመሳሳይነት እንመለከታለን። ካሂቭ ኢስማኤል ፓሻ እንደ አውሮፓውያን አቆጣጠር ከ1863 እስከ 1879 ድረስ ግብፅንና የአሁኗን ሱዳንን ያስተዳድረ የነበረ የግብፅ ንጉሥ ነው። ካሂቭ ወይም ከዲቭ በኦቶማን አገዛዝ ዘመን ለግብፅ ንጉሥ የሚሰጥ ትልቅ ማዕረግ ነው። ታዲያ ኢስማኤል ፓሻ ካሂቭ ለመባል ለኦቶማን ቱርክ ገጸ በረከት አቅርበዋል። ካሂቭ ኢስማኤል ፓሻ ሐሳቡና ሕልሙ ከእውነታው ርቆ እኛ ከዚህ በኋላ አውሮፓ ውስጥ እንጂ አፍሪካ ውስጥ እንዳለን ማሰብ የለብንም፣ የሚል ቅዠታም ነበረ። የቀድሞ አኗኗራችንን በመቀየር እንደ አውሮፓውያን መዘመንና ማኅበራዊ ሕይወታችን ሳይቀር በዛው ልክ ማድረግ አለብን የሚል አስተሳሰብ ነበረው። ከእንግሊዝና ፈረንሳይ ባገኘው ብድር አብለጭላጭና አባካኝ ፕሮጀክቶችን ሠራ። በውድ ዋጋ ቤተ መንግሥት አስገነባ። በአውሮፓ የኦፔራ ቤቶች ቅጂ ካይሮን አጥለቀለቃት። አውሮፓውያን ለስብሰባም ሆነ ለጉብኝት ሲመጡ እንዲያደንቁት ቤተ መንግሥትና ለነሱ ቆይታ ቅንጡ ቦታዎችን በመገንባት ተጠመደ። ሲመጡም በማስደመም የብድር ጥያቄዎችን አቀረበ። በዚህ መልኩ የግብፁ ካሂቭ ኢስማኤል ፓሻ በወቅቱ የግብፅን እዳ ክምር እሱ ወደ ዙፋን ከመውጣቱ በፊት ከነበረው 3 ሚሊዮን ዶላር አኑሮ ከ100 ሚሊዮን ዶላር በላይ ቆለለው። ለዚህ የብድር እዳ ከዳረጉት ጉዳዮች መካከል ደግሞ ጦርነት አንዱ ነበረ። ኢስማኤል ተስፋፊ ሕልም ነበረው። የግዛት ማስፋት ፍላጎቱ ሱዳንን አልፎ ወደ ኢትዮጵያም እንዲደርስ በመቃዠት በኤርትራ በኩል ወደ ኢትዮጵያ የሰበቀው ጦር በአፄ ዮሐንስ አማካኝነት ጉራና ጉንደት ላይ በሽንፈት ተደመደመ። ለዚህ ከሸፈ ህልሙ ያፈሰሰው መዋለ ነዋይ ከፍተኛ ነበረ። ካሂቡን ከሰባተኛው ንጉሥ የሚለየው ግን ብዙ ነገር አለው። ኢስማኤል ጦርነት የሚያደርገው ከውጭ ኃይል ጋር ነው። አብይ ለጦርነት ሌት ተቀን ገንዘብ የሚያፈሰው ለእርስ በርስ ጦርነት ነው። ኢስማኤል ከብልጭልጭ ፕሮጀክቶቹ በተጓዳኝ ግብፅን ለማሳደግ ተጨባጭ ፕሮጀክቶችን የሠራ ነው። የስዊዝ ቦይን በመገንባቱ ለግብፅ ኢኮኖሚ ውለታ ውሏልና እስከ ዛሬም የሚወደስ ነው። ግብፅ በኢንዱስትሪው እንድታደግ ሥራዎችን ሠርቷል። የእርሻ መስኖ፣ የባቡር መንገዶች፣ የቴሌግራፍ መስመር ግንባታ፣ ድልድዮችንና ከአራት ሺህ የሚበልጡ ትምህርት ቤቶችን አሰርቶ ተማሪዎች ገብተው እንዲማሩ አድርጓል። ማንም ግብፃዊ እንዲራብ አላደረገም። የገዛ ዜጎቹን በጦርነት አላጋደለም። ኢስማኤል ፓሻ ቅንጡ ቤተ መንግስቶችንና ለአውሮፓውያን ምቹ የሆኑ መገልገያዎችን በመገንባት ከአንድ መቶ ሺ በላይ አውሮፓውያንን ወደ ካይሮ በማምጣት እንዲሰሩ አመቻችቷል። በፓሪስ ሞዴል በምዕራብ ካይሮ ላይ ቅንጡ የመኖሪያ መንደር አስገንብቷል። የእኛው የጫካ ፕሮጀክት አይነት መሆኑ ነው። ኢስማኤል ፓሻ በትምህርት ዘርፍ የሠራው ሥራ ከኛው ጋር በፍጹም ተቃራኒ ነው። በዘርፉ ባደረገው ማሻሻያ በጀቱን በእጥፍ አሳድጎታል የኛው ንጉሥ የትምህርት በጀት በማጠፍ ዩኒቨርስቲዎች ወረቀት መግዣ ተቸግረዋል፣ መምህራን ተርበዋል። ኢስማኤል ፓሻ ተጠቃሽ ልማትና ሕዝብ ተኮር ሥራዎችን ቢደባለቅም በቅንጦት ፕሮጀክቶቹና ከኢትዮጵያ ጋር በነበረው ጦርነት ባወጣው ከፍተኛ ገንዘብ ሳቢያ ብድሩ ሰማይ ነካ። በዚህም እንግሊዝና ፈረንሳይ በግብፅ ጉዳዮች ላይ ጣልቃ እንዲገቡ መንገዱን ጠረገላቸው። የግብፅ ፋይናንስ ውስጥ ገብተው እንዲፈተፍቱ አደረጋቸው። በዚህ መሠረት የግብፅ የፋይናንስ አሰራር ውስጥ ፈረንሳይና እንግሊዝ ገብተው ፈነጩ። ይሄ የውጭ ጣልቃ ገብነት ያልተመቻቸው አገር ወዳድ ግብፃውያን ቅሬታቸውና ተቃውሟቸውን ማሰማት ጀመሩ። ኮሎኔል አህመድ ቱራቢ ተቃውሞውን በመምራት ግብፅ ወደ ኡራቢ አብዮት ገባች። ኢስማኤል ግን የተቃውሞውን ድምፅ በመስማት ነገሮችን ከማስተካከል ይልቅ በድርቅናው ገፋበት። እንግሊዝና ፈረንሳይ ሁኔታውን ተጠቀሙበት። ስጋታቸውን ለማስተንፈስ በሚል በነሱ የሚመሩ ሚኒስቴር መስሪያ ቤቶችን ለማዋቀር ጥያቄ አቀረቡ። በወቅቱ አብዛኛው የግብፅ ግዛት ከኢስማኤል ቁጥጥር ውጭ ነበረ። ቱራቢና ደጋፊዎቻቸው ብዙውን ግዛት ተቆጣጥረው ነበረ። ካሂቡ የሃያላኑን ጥያቄ ውድቅ አደረገ። በዚህ የተበሳጩት ሃያላን አገራቱ ለኦቶማኑ ሱልጣን አብዱል ሐሚድ ሁለተኛ ኢስማኤልን ከስልጣን የማስወገድ ኃላፊነት ሰጡ። በዚህም መሠረት ካሂቭ እስማኤል ፓሻ ራሱ ላይ በጠመጠመው መዘዝ አገሪቱን በዕዳ ደፍቆ እንደ አውሮፓውያን አቆጣጠር ሰኔ 26 ቀን 1879 ከወንበሩ ተገፈተረ። በዚህ መልኩ ከ1882 እስከ 1956 እንደ አውሮፓውያን አቆጣጠር ግብፅ በቀጥታና በተዘዋዋሪ በእንግሊዝ ቀኝ ግዛት ስር እንድትወድቅ ያስቻለውን መንገድ ያመቻቸው ሆነ። ካሂቭ እስማኤል ፓሻ፣ የእኛስ መንገድ ወዴት ይሆን? አበዳሪዎቻችን እነማን ናቸው? አበዳሪዎቻችን ምን ቃል ተገብቶላቸው በምንስ ዋስትና አበደሩ? በቅርቡስ የውጭ አገር ዜግነት ያላቸው ሰዎች የቋሚ ንብረት ባለቤት እንዲሆኑ የጸደቀ አዋጅ መነሻው ምን ይሆን? የትኛዎቹ የእርሻ መሬቶችና የከተማ ቦታዎች ለአበዳሪዎቻችን ተመቻችተዋል ለሚለው ጥያቄ መልስ እስካሁን አውቃለሁ የሚል የቅርብ ሰው አልተገኘም። ስለ አገሩ የሚጨነቅ ኢትዮጵያዊ በሙሉ ለእነዚህ ጥያቄዎች መልስ ማግኘት አለበት። በሂደት በቀጥታም ሆነ በተዘዋዋሪ ወደ መሰል መደራደሪያዎች አንሄድም ከሚለው ይልቅ እዚያ ሂደት ላይ መሆናችን ቅርብ ይመስላል ብድሩ በየዕለቱ ኢትዮጵያውያን ለሚገደሉበት ድሮን ግዢ የተለያዩ ወታደራዊ ተሽከርካሪዎችና ከባድ መሳሪያዎች ሸመታ እንዲሁም እነዚህ መሣሪያዎች የሚተፉትን የእሳት አለሉ ለመግዛት የሚውል መሆኑ የአደባባይ ሚስጥር ነው ከልማት በጀታችን ቀንሰን መዋጋታችንን እንቀጥላለን ያለን መሪ ከኢትዮጵያውያን ጉሮሮ ወስደን የኢትዮጵያውያንን ነፍስ እየነጠቅን ኢትዮጵያውያንን እርስ በርስ ሊያባላን መሆኑን መጠራጠር አይገባም። ጠቅላዩ ስልጣን ከያዘበትም ሆነ ፓርቲው ከተቋቋመበት ጊዜ ጀምሮ ኢትዮጵያ ከእርስ በርስ ውጊያ ውጪ ውላ አታድረም። የእርስ በርስ ውጊያው ደግሞ በህዝብና በመንግሥት መካከል የሚደረግ ነው። ይህ በመንግሥት በኩል ቀጣይ መሆኑን ለመረዳት ሚስጥር አዋቂ መሆን አይጠይቅም። ስለዚህ በእኛ ስም የመጣው ብድር እኛን እየገደለ ይቀጥላል ማለት ነው ከቀደሙት አገዛዞች የተረከብነው ነው የአገር ብድር ጭምር እየመለስን ነው ያለን አገዛዝ አገራችን በታሪኳ አይታ የማታውቀው የውጭ ብድር ቁልል አሸክሟታል ኢትዮጵያ በስታስቲካ መረጃ መሰረት በቀደሙት ዓመታት የነበሩት የውጭ ዕዳ ክምችቶችን ብንፈትሽ በ1986 ዓ ም 1 ቢሊዮን 78 ሚሊየን በ1990 ዓ ም 827 ሚሊየን ዶላር በ1994 ዓ ም 1.2 ቢሊዮን ዶላር በ1998 ዓ ም 1.8 ቢሊዮን ዶላር በ2000 ዓ ም 2.4 ቢሊዮን ዶላር በ2004 ዓ ም 5 ቢሊዮን ዶላር እያለ ሄዶ በ2010 ዓ ም ማለትም ጠቅላይ ሚኒስትር ዐቢይ ወደ ሥልጣን ሲመጡ 22.2 ቢሊዮን ዶላር ነበረ ዐቢይ ወደ ሥልጣን ከመጡ ጀምሮ ባሉት ሰባት ዓመታት ይህ ብድር በአምስት እጥፍ አድጎ ዘንድሮ የብድር መጠኑ ወደ 112 ቢሊዮን ዶላር እንዳሻቀበ ተነግሯል። ኢትዮጵያ በዕዳ ተዘፍቃ ህዝቡ በመንግስትና በሹማምንቱ እየተዘረፈ ከመኖሪያው ተፈናቅሎ ለንጉሱ ቤተ መንግስት ተገንብቶ ሳር ተተክሎ ብልጭልጭ መብራት ተሰቅሎ የብልጽግና ደሴት መሪ ኢትዮጵያ ውስጥ ያለው ተአምር እንጂ እድገት አይደለም እያሉ ነው። አሁን ህዝቡ በቃኝ፣ ራበኝ፣ ከቤቴ ተፈናቅዬ ሜዳ ላይ ወደኩ እያለ ነው። ስለዚህ የሚሠራው ለራሱ እንዳልሆነ ገብቶታል። ድምፁንም ማሰማት ጀምሯል። ብልጽግና ግን ለልጆች የምሰራው የምሠራው እያለ አገሪቱ አይታው በማታውቀው ፍጥነት ለልጆቹ ተከፍሎ የማያልቅ ዕዳ እያስቀመጠ ነው። ልማቱ ለእነሱ ነው የተባለላቸው ልጆቹን ትምህርት ቤት መላክ እያቃተው ነው። ሲከፋ ደግሞ የሚማሩበት ትምህርት ቤት በድሮንና በመድፍ እየፈረሰ ነው። በከተማም ሆነ በገጠር ሰው በልቶ ማደር አልቻለም። አፍ አውጥቶ ቸገረኛ ያለው ተበራክቷል። በፍርሃት ችግሩን በውስጡ ይዞ ከአንገት በላይ አለሁ የሚለው ብዙ ነው። ሕዝብ በየቤቱ አንጀቱን ቋጥሮ ጉሮሮ ደርቋል። በግብር፣ በውሃና መብራት፣ በትራፊክ ቅጣት፣ የኮሪደር ልማትን በማደናቀፍ ቅጣት፣ በብዙ መዋጮና ቅጣት የሰበሰበውን ብር ለመክፈል አባይን በጭልፋ እየታገለ ነው። በአይኤምኤፍ መመሪያ መሠረት ህዝቡ ላይ የተጫነው የኑሮ ውድነት የነዳጅ ድጎማ ተነስቶ የትራንስፖርት ዋጋ በአገሪቱ ታሪክ ታይቶ በማይታወቅ ሁኔታ እያሻቀበ ነው። የብድሩ ጫና በሕዝብ ላይ እንዲያርፍ የቅንጡ ፕሮጀክቶቹ ዳፋ በህዝቡ ትከሻ ላይ ይቀመጥ ዘንድ ተፈርዶበታል። ህዝቡ የሚገደልበትን ድሮንና መሳሪያ በራሱ ወጪ እንዲገዛ ተፈርዶበታል። ካድሬዎቹ ግን በየመገናኛ ብዙሃን ብቅ እያሉ በህዝቡ ችግር ላይ ያላግጣሉ። የኢትዮጵያው ከዲቭ ኢስማኤል ፓሻ አገሪቱ በዚህ አካሄድ አራት አምስት አስር ዓመት ከተጓዘች ታሪኳ ይቀየራል እያለ ነው። በሚቀጥሉት አስር ዓመታት መከራው፣ መፈናቀሉ፣ ጦርነቱ ይቀጥላል እያለ እየተናገረ ነው። የግብፁ ኢስማኤል ፓሻ ከጥፋት ጋር ልማት ቢሠራም የግብፅን ጓዳ ጎድጓዳ ለቀኝ ገዢዎቹ አስረከበው። የቅንጦት ፕሮጀክቶች ቢኖሩም የስዊዝ ቦይን የመሰለ የኢኮኖሚ ቅሪት ለትውልድ ትቷል። ያም ሆኖ በሠራው የኢኮኖሚ ስህተት ፍጻሜው ስደት ሆነ። በኢትዮጵያ ያለውን የሰላም እጦትና ጦርነት የጠቅላይ ሚኒስትር አብይ ጠላቶች የፈጠሩት ነው እየተባለ በደጋፊዎቻቸው ይነገራል። ሕዝቡ ይህን ጎምዛዛ ውሸት እየጎፈነ ነው ልቀበል ቢል በኢኮኖሚው የተፈጠረው ድቀትና የኑሮ ውድነት፣ በኮሪደር ልማት ስም እየደረሰ ያለው መፈናቀልስ በማን የተፈጠረ ነው ብሎ ለመጠየቅ ግድ ይላል። ችግሩ ከካድሬ በስተቀር በእያንዳንዱ ሰው ጓዳ ገብቷል። መፍትሄው ግን ከህዝብ በላይ አይደለም። የተወደዳችሁ የማግስት ሚዲያ ቤተሰቦች፣ ለዛሬ አዘጋጀንላችሁ ይህን ይመስላል። ሰላም።